በጣም ያሳዝናል። ዛሬ እንግዲህ ምሳሌ ለሁሉም መስዋዕትነት ሆነች። እጅግ በጣም ይከብዳል። በጣም ያሳዝናል። ምሳሌን መስዋዕትነት ያደረገው መድብል ዝናን አለቅም በማለት ኻሊብ ሙሲሳ እቤቱ ድረስ ዘው ብሎ በመምጣት ምሳሌን ወስዶ አሁን የምትበላው ምግብ ላይ መርዝ መርዞ አሰናበታት። እጅግ በጣም ያሳዝናል። እንግዲህ መድብል ምሳሌ በመጥፋቷ ቢናደድም ግን ደግሞ ዝናን አልለቅም ተገደለም ይግደላት እኔ ራሴ ስጋውን እቆራርጠዋለሁ በማለትም ወሰነ። በዚህ ሰዓት መሀሊት ቅድስትን ምን አዘዘቻት? ቅድስትና እንዲሁም ዳጣ መሀሊት ጋር ሲሄዱ መሀሊት የመጨረሻ ውሳኔ የሰጠቻት መድብልን ግደይልኝ አለቻት። ቅድስትን ተንበርክካ ስትለምናት እንግዲህ ቅድስትን ብቻዋን ልሆን በማለትም ዳጣን አባራ መድብልን ለማስወገድ ወሰነች። እንግዲህ በጣም ተያይዞ እልቀት ማለት ይሄ ነው። አሁን መድብል ጠፋ፣ እንዲሁም ደግሞ መሀሊት ባዘዘቻት መሰረት ቅድስት አሰናበተችው መድብልን። አሁን ምሳሌን ለማገኘት ብላ ነበረ። ምሳሌን ደግሞ ቀድሞ ኻሊብ ሙሲሳ አሰናብቷታል። አሁን ቅድስት የምታረገው ግራ ገብቷት ደንግጣም ደንዝዛም ተክዛ ቆጭ ብላ ቀረች። ዳጣ ያየችውንና የሰማችውን ነገር ማመን አቃታት። ቅድስት ይህን ታደርጋለች ብላ በፍጹም አልጠበቀችም መሐሊትን። ይች አረመኔ አውሬ ጭራሽ እንደዚህ ትላለች፣ እሷን ነው ቀዳድ ጀም ጥላት እያለች ቅድስት ብቻ ያለሁን ብላ ምን አደረገች? ክህደት ይሏል ይሄ ነው እንግዲህ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘመተናል። እውነት ለመናገር ምሳሌ ምንም እንድትሆን አንፈልግም። ምክንያቱም አባቷ ለሷ ብሎ ብዙ ዋጋና ይሄን ሁላ ጣጣ እየከፈለ ይገኛል። ሌላው አሁን የመድብል ውሳኔ ትልቅ ችግር ፈጠረ። ምሳሌን ምንም ቢሆን ምንም እንዳረገ ያድርጋት፣ ከገደለም ይግደላት፣ እኔም እዚሁ ጥሬ ስጋውን እበላዋለሁ በማለትም ለሞገስ ነገረው። ሞገስም እባክህ ልቀቀውና ምሳሌ ወደ ቤት ትምጣ፣ እባክህ ቢለውም ሞገስ አላደርገውም፣ እዚሁ እንደው ከገደለም ይግደላት፣ በፍጹም ይህን ላደርግ አልችልም በማለት መድብል ድርቅ በማለቱ ምሳሌን ይችን ዓለም እንድትሰናበታት ኻሊብ ሙሲሳ አደረገ። አሁን ላይ ማሊት ቅድስትን ባዘዘቻን መሰረት ማሊት በጣም የአረመኔነት ትእዛዝ አዘዘቻት። ዳጣም ደነገጠች። በዚህን ሰዓት ቅድስት ምሳሌን ለማዳን አይደለም መድብልን ምንም ማድረግ ትችላለች። እናም ምሳሌ ካለችበት ትንጣልኝ እንጂ እኔ ማድረግ ያለብኝን በሙሉ አደርጋለሁ በማለት ብቻዋን ቁጭ ብላ ወሰነች። እጅግ በጣም ያሳዝናል። ተያይዞ እልቀት ማለትም ይሄ ነው። አሁን ላይ ቅድስት በሀዘን ተውጣ ወይ ምሳሌን አላገኘች፣ ወይ መድብልን አግዛ ከሱ ጎን አልሆነች። ስትቀለፈለፍ ሂዳ ከመሃሌት ጋር ትልቅ አደጋ ፈጠረች። አሁን ላይ እየተጸጸተች ያለችው ኤፍራታ ምሳሌ በእኔ ምክንያት እንደዚህ ልትሰቃይ አትችልም። ምንም አላጠፋችም፣ ህጻን ናት። እሷን እኔን እሷን ለቀው እኔን የሚወስዱ ከሆነ ንገሪያቸው አለቻት። ማሌትን አንቺ የምሳሌን ያክል ምንም አጠቅሚንም አይሽ፣ ልዩነቱን ምንም አጠቅሚንም። ስለዚህ ለእኛ ዝናን የምናገኝበት መፍትሄ ምሳሌ ናት። እመኝኝ ዝና ማታ ወደ ቤቱ ይመጣል፣ አለቻት። በዛም ልጅቷን ምንም ያረጓትም አይደል። አሁንም ለዛች ለስስት ልጅ እያሰብሽላት ነው፣ አለች መሀሌት። እያሰብኩላት አይደለም፣ ግን እውነታው እዚህ ሁሉ ጦስ የከተትኳት እኔ ነኝ። በእኔ ምክንያት እሷ ሕፃኗ ምንም የማታውቀው እንድትሰቃይ አልፈልግም። እኔን ከፈለጉ ይሰዱኝ፣ አለቻት። እንግዲህ መሀሌት እንከፍ የሰው እንከፍ በማለትም ጠላት ሄደይ። ሌላው እንግዲህ ዛሬ ያልተጠበቀው ነገር መድብል፣ በእርግጥ ተጠራጥሮ ነበረ። የሆነ ጥላው የከበደው ሰው እንዳለም አስር ጊዜ እየተነሳና ምሳሌን ሲሰልላት ነበረ። በዚያ ሰዓት የኻሊብ ሙሲሳ አሽከር ከአንዱ ክላስ ተደብቆ መድብልን እየተከታተለም ነበር። መድብል ምሳሌን እንግዲህ ከመኝታ ሂዶ ጠብቆ ዙሮ አልብሷት ትንሽ ቁሙ እንዶም ደግሞ ቤቱን ከጎበኘ በኋላ መልሶ ተኛ። አስደንጋጩ ዜና ደግሞ ጠዋት ሰማ። መሀሊት አሁን እቅዷ ስለተሳካ ምሳሌ ስለተያዘችላት በጣም ደስ ብሏታል። ግን ደግሞ እሷንም እንደሚገላት ኻሊብ ሙሲሳ እህትና እህቶቹን እንደሚያስወግድ ነግሯታል። እኔ ከአንቺ ጋር እውነት ይገለን ይሆን አለች መሀሊት ፍራታ እኔ ካንቺ ጋ ብሬ አልሞትም። እሞት ይሆን ብለሽ ተናገሪ። እኔ መሀሌት ምንም አያገባኝም አለቻት። ሌላው ቅድስት ተነስታ አስደንጋጩን ዜና ለመድብል አረዳችሁ በተኛበት ቅድስት ጥዋት ስትነሳ ምሳሌ ጋ ሄዳ ምሳሌ ምሳሌ እያለች ክላሷ ስትገባ ምሳሌ የለችም። ዛሬ ቀድማ የተነስታለች ማለት ነው። ቺነቀስ እያለች ክላሱን በሙሉ አዳረሰች መጸዳጃ ቤት ሳይቀር ምሳሌ ግን የለችም ምሳሌ ምሳሌ እያለች ውጩንም ማየት ጀመረች በዚያም ሰዓት የመውጫው በር ተከፍቶ እንደነበረም አገኘችው የት ሄዳ ነው እያለችም ሩጣ መድብል ጋር ሄዳ መድብል መድብል አለችው ቅድስት ምን ተፈጠረ ምን ነሻል አላት ምሳሌ የለችም አለችው እንዴ፣ የት ትሄዳለች? መፀጃጃ ቤት ሆና ነው የሚሆነው፣ አላት የተኛ አረ በፍጹም የለችም። የውጩ በር ክፍት ነው። እውነት መድብል ምሳሌ የለችም አለችው። ምን አለ እረተይ ተረጋጊ፣ ቅድስት ሲላትም የብሬ ነው ምሳሌ ቤት የለችም፣ ምሳሌ የሆነ ነገር ሆናለች አለችው። በዛን ሰዓት እንግዲህ መድብል ከእንቅልፉ አይንን ጠርጎ ሁሉንም ክላሶች ውጩንም። እየበረበረ ምሳሌ እያለ መጣራት ቢጀምር ምሳሌን የበላጅ ባልጮኋለ በዚህን ሰዓት ቅድስት ማልቀስ ጀመረች፣ እየየ ማለት ጀመረች። ቅድስት ተረጋጊ፣ ለምንድነው የምታለቅሺው? ምሳሌ ምንም አልሆነችም፣ ምንም ምንም አላት። ኧረ ምንም እንዴት አልሆነችም! በቃ አግደዋ አግተዋታል። የመድብል የዝና ሰዎች ሳያግቷት አይቀሩ ሳይወስዷት አለችው በዚህን ጊዜ መድብል እንግዲህ ሽጉጡን ይዞ እየበረረ ዝና ጋር ሄደ። ከዛም ቅድስትን እዚሁ ጠብቂ ብሏት ነበረ። ቅድስትም እኔማ እዛ አልቀመጥም ብላ ተከትለው ሄደች። በዛም ሰዓት እግሩ ላይ ተደፍታ እባክህን ዝና ምሳሌ ልቀቅልኝ፣ ይቺ ምንም የምታቅ ልጅ አይደለችም፣ በጣም ሕፃን ናት፣ ምንም የማታቀው አታሰቃያት፣ እባክህን አንዳችንን የፈለግከውን ነገር አድርግ ዝና ብላ ለመነችው። ተንበርክካ እሱ ግን አሻፈረኝ አለ። እዩልሽ ምሳሌ አንድ ነገር እንዳትሆን ከፈለግሽ ፍችኝ። በህይወት እንድትኑር እንድትኖር ፍችኝ። ይሄ መድብል የምትይው ጥጋቡና ትዕቢቱ አልበረደለትም አላት፣ በማለትም ቀደስተን ነገራት። አለዛ ግን ምሳሌም በህይወት አታገኛትም። መድብል ነግሬ ነበር አይውልክ እኔ ብቻዬን አይደለም የተያዝካቸው ሰዎች በጣም አደገኛ እንደሆኑ ደጋግም ነገሩ። ስለዚህ አሁን ፍታኝና ምሳሌም በህይወትችን ምንም እማታቅ ህጻን ልጅ አታስገድላት አለው። ከዛም ቅድስት ተንበርክታ መድብልንም ለመነች፣ ዝናንም ለመነች። ሁላችሁም እግሬ ላይ እንደምትደፉ እርግጠኛ ነበርኩኝ ቅድስት። አሁን ልቅስ። እሱ ጥጋቡ ስላልበረደለት አንቺ ፍችኝ፣ ፍችኝ ምሳሌን በህይወት ማግኘት የምትፈልግ ከሆነ አላት። ምሳሌ እባክህን፣ እባክህን አለች ቅድስት። ከዛም ፍችኝ፣ መድብል እባክህ ቁልፉን ስጠኝና ምሳሌ ትለቀቅ እባክህ አለችው ቅድስት። አርፈሽ ተቀመጭ። በፍጹም ምሳሌን የት እንዳደረሰ ያመጣታል ይናገራታል በፍጹም አይፈታም፣ የሚል ከባድ ውሳኔ ወሰነ። በዚህን ሰዓት የደነገጠችው ቅድስት ምን ማድረግ እንዳለባት ግራ ተጋባች። ከዛም መድብል አስወጥቶ ከቤት አወርውሮ ሂጂ በማለትም ላካት። አሁን ለሞገስ ቅድስት ደውላ የተፈጠረውንእና ምሳሌ ከቤት ሌሊት እንደጠፋች ነገረችው። በዚህን ሰዓት ሞገስና እንደውም ሎላ እየተጫወቱ ነበር። ሎላ ድጋሜ ሀሳብ ውስጥ ገባች። ትናን ደስተኞች ነበር፣ ዛሬ ደግሞ ወደ ቀድሞ ሀዘናችን ተመለስን አለችው። ምንም ይሁን ምንም ሎላዬ፣ በፍጹም ዝናን እንደምንም ብለን የምናሸንፍበትን መንገድ ፈጥረን ምሳሌን እናስፈታታለን በማለትም ነገራት። ከዛም ለቅድስት ዳጣን ወዳንቺ ወዳንቼ እንለክልሻለሁ በቃ ተረጋጊ። ምሳሌ ምንም አኮንም፣ አላት ቅድስትም እያለቀሰች እያለ ዳጣ እየሮጠች ቅድስት ጋር ሄደች። ቅድስት እሪ ብላ ዳጣን ምሳሌ ጠፋች ብላ አንቃ አለቀሰች። ቆይ ማን ነው እንደ ያደረገው? ሌሊት ነው የዝና ሰዎች አገቷት አለች። ኬድዬን እገላቸዋለሁ ሁሉንም ስትል የታቂተሻቸው ነው የምገሊያቸው እሷን ነው የሚገሏት እያለ ቅድስት ማልቀስ ጀመረች። የመጨረሻ ውሳኔ የወሰነችው ዳጣና፣ እንደውም ቅድስት ቀጥታ መሀሌት ጋር መሄድ ነበረ። መሀሌት ጋር ሲሄዱ መሀሌት መድብልን ቅድስት እንድታስወግደው አዘዘቻት። እጅግ በጣም ያሳዝናል። ቅድስት አሁን በድንጋጤ የምትሆነውን ግራ ገባት። ዳጣም ምን አለች? አው ከዛም፣ የመጨረሻ እንግዲህ የቅድስት ውሳኔ ምንድን ነው እውነት ማህሌት እንዳለቻት እሱን ታስወግደዋለች ወይስ ደግሞ ሌላ መፍትሄ ፈልጋ ምሳሌን ታስወጣታለች? ሌላው አሁን ከህይወታችን ውጣ በማለት ሞገስ ዝናን አናገረው። ዝና ግን ሁላችሁንም ዋጋን አስከፍላችኋለሁ መቼም አልወጣም በማለትም ዛተባቸው። አንተም ጓደኞችም ዘመዶችም ዘመዶችም ያንተም አያውቁም ይህንን ታሪክ እንደሰራህኝ ግን ደግሞ እመን፣ ለሁላቸውም ዋጋ ሰጣቸዋለሁ አለ። ቻናሉን ሰብስክራይብ